ሰላም ሰላም ውድ ተማሪዎች እንዴት ናችሁ? ዛሬ ደግሞ የስድስተኛ ክፍል እንግሊሽ ሞዴል የጀመርነውን ማለት ነው 2017 የመጨረሻውን ፓርት ወይም ፓርት 4 ነው ይዤላችሁ የመጣሁት። እስከዛሬ እንግዲህ ከፓርት ዋን ጀምረን ሶስት ክፍሎችን አይተናል። አሁን ደግሞ የመጨረሻውን ክፍል ነው የምናየው። እንግዲህ እንደተለመደው ቪዲዮውን ላይክ በማድረግ ለሌሎች ዩቲዩብ እንዲያዳርሰው ምክንያት እንድትሆኑ ለመናገር እወዳለሁ። እንዲሁም ለቻናችን አዲስ የሆናችሁ ወይም ደግሞ እስከዛሬ ቪዲዮዎችን እያያችሁ ግን ቻናሉን ሰብስክራይብ ያላደረጋችሁ ሰዎች ቻናሉን ሰብስክራይብ ማድረግ እንደዚህ አይነት አዳዲስ ቪዲዮዎች ሲሰሩ ደግሞ እንዲደርሳችሁ የደውል ምልክቱን መጫን አይርሱ። በቀጥታ ወደ ጥያቄዎች እንሄዳለን። ሰላሳ አንደኛው ጥያቄ he won the marathon medal this is one of his dash ምን አሸነፈ? የማራቶን ሜዳሊያ አሸነፈ። ከአንድ እስከ ሶስት ውስጥ ወጥቷል ማለት ነው so a product productus B, sportus, ኤዱካሽን አቺቭመንትስ ወን ደ ማራቶን ሜዳል ዲስ ኢዝ ዋን ኦፍ ሂዝ አቺቭመንትስ አቺቭመንት ማለት የእሱ ምንድን ድል ማድረጉ ማለት ነው። አቺቭ ያደረጋቸው ያገኛቸው ጥሩ ነገሮች አቺቭመንቶች ይባላሉ። ገብቷችኋል አይደል? ሰው ማራቶን ሜዳል ማሸነፉ ከሱ አቺቭ ካደረጋቸው ካሳካቸው ነገሮች ውስጥ ዋን ኦፍ ሂዝ አችመንት ነው ማለት ነው። ፕሮዳክት ኢዝ ምርት ነው። ስፖርት ደግሞ ስፖርት ነው። ኤዱኬሽን ትምህርት ነው። ይሄ አይሆንም ማለት ነው። ዋን ኦፍ ሂዝ አችመንት ነው የሚሆነው። ሰላሳ ሁለተኛው ፋርመርስ ሃርቨስትድ ጉድ ይልድ ዩዝድ ሴሌክትድ ሲድስ። ሃርቨስትድ ማለት መሰብሰብ ማለት ነው። ከሀርቨስትድ ጋር ተመሳሳይ ትርጉም ያለ የትኛው ነው? ፕሮዱስድ ሲፕላንትድ ዲ ዋች ስለዚህ ሃርቨስት ማድረግ መሰብሰብ ወይም ደግሞ ምርት ማግኘት ነው። ወርክድ መስራት ነው። ፕሮዱስ ደግሞ ማምረት ነው። ይሄ ደግሞ መስራት ፕላንድ መትከል ነው። መትከል ዘን ዋችድ ማየት ማለት ነው። ሃርቨስትድ የሚለው ማምረት ከሚለው ጋር ነው ተመሳሳይ። ዘ ፋርመርስ ፕሮዲውስድ ጉድ ዪልድ ቢኮዝ ዜይ ዩዝድ ሰለክትድ ሲድስ፣ የተመረጡ ዘሮችን ስለሚጠቀሙ ገበሬዎች ጥሩ ምርት ሃርቨስት አድርገዋል ወይም ሃርቨስት የሚለው ላይ ፕሮዲውስድ አድርገዋል ብንልም ተመሳሳይ ትርጉም ነው ያለው። መልሳችን ቢነው ማለት ነው። ሰላሳ ሶስተኛው ዳዲ ፓርክስ ሂዝ አውቶሞቢል ኢን ዘ ፓርኪንግ ሳይት። ባለፈውም ክፍል ላይ ፓርክ የሚለውን ቃል ወስደን ሰርተናል። ፓርክ ማለት ለእነዚህ ለአውቶሞቢል ለመኪናዎች ሊሆን ይችላል፣ ለሞተር ሊሆን ይችላል፣ ለማንኛውም አውቶሞቢል ማቆም ማለት ነው። እንደ ቦታ ማቆም ፓርክ አረገ ይባላል። ሰው ፑት አይሆንም፣ ለመኪ ፑት አይሆንም። ፑት ማስቀመጥ ነው። ማስቀመጥ ሲሆን ማቆም የሚለው ሞር የተሻለ ነው፣ ፓርክ ለሚለው። ድራይቭ መንዳት ነው፣ ይህ አይሆንም። ስቶፕስ ማቆም፣ ኦፕንስ ደግሞ መክፈት ነው። ስለዚህ ዳዲ ፓርክ ሲት አውቶሞቢል እንደ ፓርኪንግ ሳይት ወይም ደግሞ ፓርክ በሚለው ቦታ ዳዲ ስቶፕስ ሂዝ አውቶሞቢል ኢን ዘ ፓርኪንግ ሳይት ቢባል ይሆናል። ስለዚህ ፓርክ ለሚለው የሚስማማ ፑት ከሚለው ይልቅ ስቶፕ የሚለው የተሻለ ነው ማለት ነው። ስለዚህ መልሳችን ሲ ነው። ሰላሳ አራተኛው ቢግ ሊቭ ስቶክ ን ፖለታሪ ፋርምስ መሳብ ፊድ ፋክቶሪ ቱ ፕሮሰስ ባላንስ ዳይት ፎር ደ ካትል ን ቺከንስ። ሰፊ የሆነ እንደዚህ ሊቭ ስቶክ ማለት የከብቶች ማርቢያ ነው። ፖለታሪ ፋርም ደግሞ ለዶሮዎች ማለት ነው። እንደዚህ አይነት በጣም ሰፊ የሆነ ሌቪስቶክ እና ፖለታሪ ፋርም ያላቸው ቦታዎች ምን ያስፈልጋቸዋል? ለሚለው መስታብ ፊድ ፋክተሪ ቱ ፕሮሰስ ባላንስ ዳይት ፎር ዘ ካተል ን ቺከንስ ለካተል እና ለቺከን ወላ ዶሮች የሚሆን ባላንስ የሆነ ዳይትን የሚያመርት ምግብ የሚያመርት ፊድ ፋክተሪ ያስፈልጋው። ፊድ ፋክተር ፊድ ማለት መመገብ ነው። ስለዚህ ፊድ ፋክተሪ የምግብ ነው ማለት ነው። ስለዚህ ፊድ ፋክተሪ ምንድነው ለሚለን ፊድ ለሚለው ተመሳሳይ የትኛው ነው ፋርም እዚ እርሻ ነው። ፋርም ማለት እርሻ ነው። ዋተር ደግሞ ውሃ ነው። ፉድ ኢዝ ምግብ፣ ሚት ኢዝ ስጋ። ፊድ ፋክተሪ ሲል ፊድ ፋክተሪነቱ ለከብትና ዶሮ የሚበላውን ምግብ ነው እንጂ የዶሮና የከብት ስጋ ማምረት አይደለም። አሁን እዚህ ጋር ፊድ ፋክተሪ ሲል ስጋ የነሱ ስጋ ስለሆነ ስጋቸው ማምረቻ ፋብሪካ ያስፈልጋል ሚል እንዳይመስላችሁ የሚሆነው ፉድ ነው ፉድ ነው የሚሆነው። ምክንያቱም ቱ ፕሮሰስ ባላንስድ ዳይት ፎ ካትል እና ችክን ይላል። ካትልና ችክን የሚመገቡትን ባላንስድ የሆነ ዳይት ባላንስድ የሆነ ምግብ የሚያምርት ፊድ ፋክተሪ ያስፈልገዋል ነው የሚለው። ስለዚህ ፊድ ለሚለው ተመሳሳዩ ፉድ ነው ማለት ነው። ስለዚህ መልሳችን ሲ ነው። ሰላሳ አምስተኛው ሳይንቲስትስ ኢንቨንትድ ካር ፎ ዲዝ ሳይንቲስቶች ዲዝን ኬር የሚያደርግ የሚያክም ነገር ኢንቬንት አደረጉ። ኢንቬንትድ ለሚለው ተመሳሳይ የትኛው ነው? ፋውንድ ኢዝ ማግኘት ነው። ሳው ማየት የሲ የሲ ፓስቴንስ ነው። ለሲ ፓስቴንስ ነው። ስተዲድ ማጥናት ነው። ሰርች ደሞ መፈለግ። እዚህ ጋር ግን ኢንቬንትድ ነው። ኦሬዲ ምን አድርገውታል? አግኝተውታል። ሰርች ቢሆን ኑሮ መፈለግ ቢሆን ኖሮ ነበረ። ግን ኢንቨንትድ ከሆነ ኦልሬዲ አግኝተውታል። ስለዚህ መልሱ ኢንቨንትድ ለሚለው ፋውንድ የሚለው ነው የሚሆነው። ሳይንቲስት ስ እንግዲህ ተመሳሳይ ቃላት ስንል አንዱ በአንድ ቦታ ቢተካ ተመሳሳይ ትርጉም ማምጣት አለበት። ስለዚህ ፋውንድን ኢንቨንትድን ኢንተርቻንጅ የብሪ ብትጠቀሙ ተመሳሳይ ትርጉም ያለው ሴንተንስ ታገኛላችሁ ማለት ነው።

ስለዚህ ባክቦን አላቸው፣ የጀርባ አጥንት አላቸው። ስለዚህ ቨርተብሬት ማለት የጀርባ አጥንት ያላቸው ናቸው። ዘይ ካም ፍላይ አይደለም፣ ዘይ ሃቭ ፋውንድ ኤቭሪዌር አይደለም፣ ዘይ ሃቭ ባክ ቦንስ፣ ዘይ ሃቭ ዊንግስ አይደለም። ይላል እንዳነበብ ነው። ፓሴጁን ባክቦን ያላቸው ምን ይባላሉ? ቨርተብሬትስ፣ የጀርባ አጥንት ያላቸው ናቸው ማለት ነው። where do birds lay eggs? በርዶች የቱ ጋ ነው እንቁላላቸውን የሚጥሉት ነው የሚል

ብዙ ጊዜ ምን አላቸው? ኒስት አላቸው ወይም ጎጆ አላቸው የሚኖሩበት ምን የሚያረጉበት እንቁላላቸውን የሚጥሉበት for the for the x ይላል ስለዚህ የት ነው በርድ እንቁላላቸውን የሚያረጉት ወይም የሚጥሉት ብንባል መልሳችን የት ነው in the nest ነው ስለዚህ ቢ ነው መልሱ ማለት ነው 38ኛው which one is false statement birds are vertebrates ናቸው አይደል birds have light bones yes ምክንያቱም ለዛ ነው የሚበሩት ብሎ አለ ፓሴጁ ላይ ድጋሚ ወደ ባክ ብላችሁ ማይችላላችሁ። በርድስ አር አኒማልስ ይላል መጀመሪያ ሲጀምር፣ ሰም ካንድ ኦፍ አኒማልስ ይላል አይደል? ስለዚህ ይሄም ልክ ነው። ኦል በርድስ ካን ፍላይ ፎልስ ይሆናል። ፎልስ ይሄ ነው። ለምን ፎልስ እንደሆነ ፓሴጁ ላይ ላሳያችሁ። most birds can fly most ማለት ብዙዎቹ አብዛኛዎቹ፣ not all ሁሉ አይደሉም። they have feathers wings and bones to help them fly ምን አላቸው ላባ አላቸው ክንፍ አላቸው ቀላል የሆነ አጥንት አላቸው እንዲበሩ ይረዳቸዋል። they can't be heavy ከባድ መሆን የለባቸው። only a few birds like ostriches and penguins can't play በጣም ትንሽ በርዶች ግን መብረር አይችሉም። ልክ እንደማን ያሉት እንደ ostrich እና እንደ penguin ያሉት መብረር አይችሉም ይለናል። ስለዚህ ሁሉም በርዶች መብረር ይችላሉ የሚለው ልክ አይደለም። ሞስት ኦፍ በርዶች መብረር ይችላሉ ግን ሁሉም አይደሉም። ስለዚህ መልሳችን ልክ ያልሆነው ዲ ነው። ሰላሳ ዘጠነኛው ዊች በርድ ካናት ፍላይ፣ የትኛው በርድ ነው መብረር የማይችለው? ኦስትሪች፣ ዶቭ፣ ችከን፣ ኦውል። ሁሉም ዶቭ፣ ችክንም፣ ኦውልም ምን መሆን ይችላሉ? መብረር ይችላሉ። መብረር የማይችሉት ብለን አሁን የየነው መጨረሻ ላይ ላይክ ኦስትሪች ኤንድ ፔንግዊን ይላል። ዋን ኦፍ ደ ቱ ኢስ ኦስትሪች፣ ሶ መልሳችን ኤ ነው ማለት ነው

ሄቪ ይላል ጋር ከባድ መሆን የለባቸውም። ሌለ እሱም ልክ አይደለም። ስሞል ሌግስ ስላላቸው አይደለም የሚበሩት፣ የሚበሩት በዚህ ሪዝን ነው፣ ዊንግ ፌዘር እና ላይት ቦን ስላላቸው ሞስት በርዶች መብረር ይችላሉ ማለት ነው። እሺ ተማሪዎች በአራት ክፍል ይዤላችሁ የመጣሁት የነበረው የስድስተኛ ክፍል የ2017 ዓ.ም ምህረት የኢንግሊሽ ሞዴል ፈተና ይህንን ይመስል ነበር። አይሆፕ ሆፕ እንደጠቀማችሁ ተስፋ አድርጋለሁ ለእናንተ የሚረዳችሁ ያልኩትን ምርጫዎቹን በጠቅላላ እያብራራሁ ለማሳየት ሞክሬያለሁ። በቀጣይ ይሰራለን የምትሉት ነገር ካለ ኮሜንት ሴክሽን ላይ ጻፉልኝ። እንዲሁም ደግሞ ጥያቄዎች ያሏችሁ የተወንድሞቻችሁ የተፈተኑት የሞዴል ሊሆን ይችላል፣ የሚኒስትሪ ሊሆን ይችላል። ጥያቄዎች ኖሯችሁ ግን መልሱ እንዲሰራላችሁ እንዲብራራላችሁ የምትፈልጉት ጥያቄዎች ካሏችሁ ከታች ቴሌግራም ሊንክ አለ፣ እሱ ላይ ላኩልኝ እሰራላችኋለሁ ማለት ነው ወይም ደግሞ እናንተ መልሱን ብታውቁትም እንኳን ለሌሎች ሰዎች ለሌሎች ተማሪዎች ይጠቅማል ብላችሁ የምታስቡት ጥያቄ ማንኛውም ጥያቄ የስምንትም ሊሆን ይችላል የስድስትም ሊሆን ይችላል። ጥያቄዎች ካሏችሁ ወይም ደግሞ የአምስት የአራት ምናምን ፋይናል ኤግዛሞች ምናምን ሊሆኑ ይችላሉ ካሏችሁ ቴሌግራም ሊንክ አለ፣ እዛ ቴሌግራም ላይ ብትልኩልኝ እኔ ጥያቄዎችን ሰርቼ ቪዲዮ ሰራላችኋለሁ ማለት ነው። እሺ ተማሪዎች፣ ለዛሬ የነበረን ቪዲዮ ይህንን ይመስል ነበር። ቪዲዮውን ላይክ ማድረግ ለሌሎች ሰዎች ሼር ማድረግ እና ቻናሉን ሰብስክራይብ ያላደረጋችሁ ሰዎች ደግሞ ቻናሉን ሰብስክራይብ ማድረግ እንዳትረሱ። በሚቀጥለው ሌላ ቪዲዮ እስከምንገናኝ ድረስ ደህና ሁኑ። ቻው።